ሀብረት የጴጥሮስና መንፈስ ቅዱስ አህዱ አምላክ አመሰኑ ለሰኔ በዛቴ ይለት ኮነ ተረክቦቱ ስጋው ለቅዱስ ዮሐንስ መጥምቅ ምስለ ስጋ ኤልሳ ኤልሳረዱ ለኤልያስ ቀናኢ አንድ አምላክ በሚሆን በአብ ወንዶ መንፈስ ቅዱስ ሰኔ ሁለት በዚች ቀን የመጥምቁ የቅዱስ ዮሐንስ ስጋና የቀናተኛው ኤልያስ ደቂቅ ደቀ መዝሙር ከሆነው ከነቢዩ ኤልሳ ስጋ ጋር በአንድነት ተገኘ። ከአዲው ንጉስ ኦልያኖስ የጥጦስ ልጅ አስባስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል ደንጊያ በደንጊያ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ ሶስት ጊዜ የፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣቸውና ካላቃጠልካቸው በዚህ ቦታ ምኩራብ አይሰራም። በዚያንም ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉ ታዘዘ። ባፈለሱም ጊዜ የመጥምቁ የቅዱስ ዮሐንስንና የነቢዩ ኤልያስን ኤልሳእን ስጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምዕመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሱም ሰምቶ እንዲያጠፏቸው በዚያች አገር እንዳያስቀሩ ከማሏቸው በኋላ የቅዱሳንን ስጋ ወሰዱ። የኦሊያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስሌዎስና ጎርጎሬዎስን ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችንን የከበረ ስሙን ሰድቧል እና ያን ጊዜ እግዚአብሔር ቅዱስ መርቆርዮስን በአካለ ነብስ ላከው። ኡልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠህን ነብስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስና የኤልሳን ስጋ ግን እሊያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባት ናቴዎስ አደረሱ። እርሱም በእርሳቸው እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት እለትም አባት ናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስ አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ስጋቸውን በውስጧ አኖር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባት ቴዎፍሎስም በተሾመ ጊዜ አባትና ቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሰራ። ከእርሱ ጋራም ብዙዎች ካህናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳ ስጋቸውን ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ስጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ አራት ቀናት እየጩኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳንም ስጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቆ ዮሐንስና የነቢዩ ኤልሳ ስጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን እሆናለሁ አለች ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ህፃን ወለደች ስሙንም ዮሐንስ ብላ ጠራችው ከዚህም በኋላ ከቤተሰቦቿ ሁሉ ጋራ የክርስትና ጥምቀትን ተጠመቀች የቅዱሳኑንም ስጋቸውን በቤተ ክርስቲያን ውስጥ አኖሩት ከእርሳቸውም ታላላቅ ድንቆችና ታምራት ተገለጡ በቅዳሴ ቤተ ክርስቲያኑም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቆ ዮሐንስንና ነቢዩ ኤልሳን ሲዞሩ አያቸው። በቀድሞ መልካቸው፣ ያውቋቸዋልና የመጥምቁ ዮሐንስ መልክ ሁለመናው ጸጓር ሲሆን ጽህሙ በደረቱ ላይ እየወረደ ነበር። ኤልሳም ቁመቱ ረጅም ራሰበራ ነበር። ከዚህም በኋላ ኤጲስቆጶሱ አባ መቃርስ በሰማይትነት በሞተ ጊዜ ስጋውን ከቅዱሳን ዮሐንስና ኤልሳ ስጋ ጋር አደረጉ። ለእግዚአብሔርም ምስጋና ይሁን እኛንም በጸሎታቸው ይማረን ለዘላለሙ አሜን። ሰላም እብል ለአስተርእዮ ቶሙ ነዮ ለስጋ ዮሐንስ መጥምቅ ወለ ስጋ ኤልሳ በኤታህልዮ በኢተሌልዮ አቅረበ ሎሙ አኮቴተ ወተጋንዮ ከመክህሉ አረማዊተ እምማ መወሊድ አጥዮ ታምሪ ሆሙ ቴዎፍሎስ ርእዮ በዚች ምለት የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሶስት በዚች ቀን በትህርምትና በተጋድሎ የጸናች ቅድስት ማርታ አረፈች። በዚችም ዕለት ኮሪዮን አረፈ። በረከቱ ከእኛ ጋራ ትኑር ለዘላለሙ አሜን። በዚችም ቀን ደግሞ

ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በፍልስጤም አውራጃ ቂሳሪያ በምትባል አገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅሳየሁ ሳየው ጌታ ኢየሱስም አንተ ሰው ምን አገኘ ስለምን ምን ስታለቅሳለህ? ብሎ ጠየቀው። ያ ደካማ ሰው ጌታዬ ሆይ እኔ ችግረኛና በሽተኛ ነኝ፣ በዚሁ ላይ ደክሜ የዘራሁት ይህ የጎመን ተክል ጠፋብኝ አለው። ጌታ ኢየሱስም የጠፋበት ምክንያት ምንድን ነው ብሎ ቢጠይቀው፣ እሱ ግን ጌታዬ ሆይ ትል በልቶብኝ አጠፋብኝ፣ እውነቱም የእስራኤል አምላክ ያውቃል ከሊ ከደረቁ ከሶስቱ ስራ ስሮች በቀር ምንም አልተገኘም አለው። እንዲህም እንባዬን እንግዲህ እዳዬን ከወዴት አምጥቼ ከፍላለሁ ብሎ ነው ብዬ ነው የማለቅ ሰው ሲል መለሰለት። ጌታ ኢየሱስም እሊያን የደረቁ ሶስት የጎመን ስር ስሮች ነቅለህ ወደ እኔ አምጣልኝ አለውና እኒያ ያደረቁ የጎመን ስሮችን ነቅሎ አመጣለት። ከጌታ ከኢየሱስ ክርስቶስ ፊት ለፊት ጣለው። ጌታ ኢየሱስም እኒያ የጎመን ስሮች አነሳና ባረካቸው። ሰውየውም እኒህ ጎመኖች ሰውየውንም እኒህ ጎመኖች ወስደህ ቀድሞ ከጠፋው የጎመን ቦታ ያይደለ በሌላ ቦታ ትተክላቸው ዘንድ ትከላቸው አለው። ሰውየውም ጌታ ኢየሱስ ክርስቶስ እንዳዘዘው አደረገና እኒያ ሰውስ ጎመኖች አበው ቅጠላቸውን በመሬት ላይ ተንሳፈፈ። በዚችም አመት ካለፉት አመታት ይልቅ ብዛት ያለው ፍሬ አፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ እዳውን ከፈለ፣ በቤቱ ውስጥም ያለውን ችግር ሁሉ አስወገደ። ከተከፈለውም ከአርባ ዘጠኝ ወቀት ወቄት ወርቅ የሸጠውን የጎመን ዘር ዋጋ ይዞ መጥቶ ከጌታ ኢየሱስ ክርስቶስ ፊት አቀረበውና ጌታዬ ወይ እዳዬን ከፍዬ ጨረሱ የቤትንም ችግር አስወገዱ። ከዚህም ሁሉ የተረፈኝ መቶ ሀምሳ ወቄት ወርቅ ይዤ መጥቻለሁ። እንግዲህ ምን አደርግበት ዘንድ ታዘኛለህ አለው። ጌታ ኢየሱስም ሂድ ለነዳያና ለድሆች ምጽዋት ስት አለው። እርሱም ጌታ ኢየሱስ ክርስቶስ እንዳዘዘው ጠርቶ እንደገና ወደ ጌታ ተመልሶ እነሆ አንድ ነገር እንኳ ሳላስቀር አራት መቶ ወቄት ወርቅ ለነዳያን አውጥቼ ሰጥቻለሁ። አለው ጌታ ኢየሱስም መልካም አደረግ። እንግዲህ ና ተከተለኝ አለው።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

ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ